እኔ አንድ የቦሌ ልጅ እንዴት ሌባ እንደሆነ የሚያስረዳ ግጥም አዘጋጃ። የቦሌ ልጅ። እሺ ትጀምሪልኛለሽ? ቻቻቻ ቻቻቻ። ምንድን ነው የምትለው? አርስቱ ማለት ነው የግጥሙ የግጥሙ። ዝም ብለህ ስማት። ገና ሲጃመሮት ባለ እጅና አቶ